ከማለት ድረስ እኔ እንጃ፣ የእውነት የአንዳንድ ሰው ስደት መጨረሻችሁ ምን እንደሚሆን አናቅም። ሁላችንም በስደት ያለም ያለ ነው። ሰው ፈልጎ አይደለም ምንትን የሚልለት እና አልጋ በአልጋ ይሆናል። አንዳንድ ጊዜ የምትፈልጉት ነገር ሳይሆንላችሁ ሲቀር እራሳችሁን እንድትጠሉ ትሆናላችሁ። ቤተሰብ ደግሞ ከእናንተ ብዙ ነገር ይጠብቃል እና እሱ ነገር ሳይሳካ ሲቀር ደግሞ ራስሽን እንትን ያለሽ በቃ ራስሽን እንድትጠይ ትሆኛለሽ እና እኔ ይቺ እህቴ በጣም ያሳዘነች ነገር የታመመችውስ ጥሎባት ነው። አንድ አንዴ ከጣለብሽ ምንም አረጋት። ጥሩ ቤት ከገጠመሽም የለ ራስሽም ያው አረብ ሀገር የምትመጣ ሴት ሲጀመር ለራሷ አትሆንም። እድሜ ልኳን ለሰው ነው ለቤተሰብ ነው የምታግዘው። ግን ቢሆንም ያው እነሱም የሚፈልጉት እሱ ስለሆነ ማለት ነው ብር ብቻ ነው የሚፈልጉት እንጂ ልጅ፣ ወደ ሀገር ነይ ወይ እንደዚህ አርጊ ወይ ለራስሽ ቤት ግዥ የሚል ከስንት አንድ ካለ እንጂ አብዛኛው ለእኔ ቤት ስሪ ወይ የሆነ በሬ ግዥ ወይ እንደዚህ ነው የሚለው አብዛኛው ማለት ነው ግን እቺ እህቴ እኔ በጣም ያሳዘነችኝ የእህቱ አነጋገሯ፣ ስደት በቃ ልብ ልባችሁ ነው። እንትንም በመጀመሪያ ወንድማችን በጣም ብዙ ጊዜ ከአረብ ሀገር ሁሉ እየመጣ እንደዚህ በደላላ በህገ ወጥ እያመጡ እንደዚህ የሚያሰቃዩ ብዙ ደላላዎች አሉ የኛ ሀበሻዎችም እና ከነሱ ጋር ራሱ እስከ መደባደብ ድረስ የደረሰ ወንድማችን በጣም ኢትዮጵያ ውስጥ ብቻ ሳይሆን የሰው ሀገር እዚህ መጥቶ በማያውቀው ሀገር ራሱ በጣም እንትን ብሎበት ነበረ። የዛሬ ስንት ቀን ማለት ነው። እና አሁንም እህታችን እንግዲህ በስንት መከራ አግኝቶ ወስዶ እህት ለተባለችው ሲሰጥ፣ እንግዲህ እህት የተባለችው የሆነ ነገር ይዛላት ብትሄድ በደስታ እጇን ስማ፣ እንግዲህ ታውቃላችሁ፣ የሆነ ነገር ስትሄዱ ይዛችሁላቸው ስትሄዱ ደስታቸው ደስታ አይደለም። ይዛችሁ ካልሄዳችሁ ደግሞ ሰንቦጫቸውን ነው የሚጥልባችሁና፣ እኔ ግን አረ እንደው እግዚአብሔር ልቦና ይስጠን ለሁላችንም ከእንደዚህ አይነት ነገር ይጠብቀን በተለይ ስደት መጥተን። ክፉ አይንካችሁ። በስደት ዓለም ያላችሁ ማጣት ማጣት የለመድ ነው፣ ማጣት ነው ድህነት ለእኛ እንትናችን አይደለም። ግን ሰው ግን በጣም ሰውን ትታዘቡታላችሁ። ምንድን ነው ከእኛ የሚፈልጉት? ህይወቷ ሳያሳስባት ልጅት እህት የተባለችው ልጇን እስከ ዛሬ ስንት አመት፣ ስምንት አመት ስንትን አልኩኝ። አሁን ደግሞ እሷን አለንከባከብም አለቃትም። እህቴ ህቴ የራሷ አትመስለኝም። ይዘህልኝ ውጣ እስከ ማለት ድረስ ደርሳለች ማለት ነው። መጀመሪያ እህቴ ብላ ፈልግልኝ ብላ ያገናኘች እሷ ናት። አሁን ደግሞ በዚህ አይነት ጤና ደህና ስላልሆነች ብቻ እህቴ አይደለችም እስከ ማለት ድረስ ደረሰች ማለት ነው። እና ስደት መጨረሻችን ምን እንደሚሆን ሁላችንም አናውቀውም። እግዚአብሔር ከክፉ ነገር ይጠብቀን፣ የሁላችን ምኞት ነው። ሰው ልጅ ብር ብቻ አይደለም መፈለግ ያለበት የሰው ህይወት ራሱ። በምን አይነት ሁኔታ እንዴት አድርገሽ ብሩን እንደምታመጩ አረብ ሀገር ያለች ሴት ብቻ ነው የምታውቀው። እዛ ኢትዮጵያ ውስጥ ያለ ሰው ምንም አያውቀውም። አስር ሺህ ወይም ሀያ ሺህ ወይም ሰላሳ ስትልኪለት ለእነሱ እንደምንም በቃ አለ አይደል? ዝም ብለሽ በየቀኑ የምትከጁ እንትን እየቆረሽ እንደምታወርጁ እንደምታመጪው ነው የሚያውቁት እንጂ ለፍተሽ ደክመሽ ሀያ አራት ሰዓት ሰርተሽ ከሀያ አራት ሰዓት ብትተኝ እንቅልፍ ወይ አራት ሰዓት ወይ ሶስት ሰዓት ነው። ከዛ በላይ ያለው ስራ ነው። ሁላችንም የምናውቀው ነው ከስንት አንዳንድ ጥሩ ቤት ከገጠመን እንጂ አብዛኛው እህቶች ቁመው ነው የሚውሉት። በሽተኛ የሆኑትም ቁመው ስለሚውሉ ነው። የራሳቸው ጤንነት ሳያሳስባቸው እየታመሙ እንኳን ህመማቸውን ሂደው መታከም ሳይችሉ ለምን ሐኪም ቤት ሂጄ ከታከምኩ ስንት ብር አወጣለሁ ይህን ብር ብልክላቸው ስያለች የራሷ ጤንነት ሳያሳስባት ለቤተሰብ እየሞተች ያለችው አረብ ሀገር ሴት። ገና አሁን ደግሞ እንደዚህ አይነት ችግር ደግሞ ደርሶብሽ ደግሞ ወደ ቤተሰብ ስትሄጅ አንቺን ካልፈለገ ብርሽን ብቻ የሚፈልግ ከሆነ አስቸጋሪ ነው። የሰው ልጅ መቼም የሚገጥመውን አታቂም። አሁን ስናወራ እንትንን ለሰከንድ ምን እንደሚገጥመን አናቅም። ሁላችንም ግን ተመጨረሻችን እግዚአብሔር ያሳምረው። እንደዚህ ሆነሽ እኔ እንጃ፣ በጣም ነው ልቤን እየሰበረችኝ እውነት። እኔ ልጅቷ በጣም በጣም በጣም ከምላችሁ በላይ ነው ያሳዘነችኝ። በጣም ማለት ነው ከህቷ ከአንደበቷ የምትሰሙት ነገር ከእሷ የማይጠበቅ ነገር ነው። ወይ ምስኪን! እንዲ ነው ሕይወት፣ እንደዚህ ናት። አንዳንድ ጊዜ መጨረሻችን ምን እንደሚሆን አናውቅም። ከባድ ነው ብቻ የእውነት ልቦና አይስጣችሁ ይስጣችሁ። እንደዚህ በዚህ አይነት ተጎድተው ሲሄድ ብዙ እህቶች እንደዚህ ለስራ መጥተው ሳይሳካላቸው የሚቀሩ ብዙ አሉ እና እንደዚህ አይነት ደግሞ ከቤተሰብ ተመልሰው በህይወታቸው እንኳን ተመልሰው ስለሄዱ እግዚአብሔር ይመስገን ማለት ሲገባ እሷ ግን ብሪዝና ልብስ ይዛላት ስላልሄደች እህቴ አይደለሽም እስከ ማለት ድረስ የደረስንበት አይዶኑ ምን አይነት ችግር ምን አይነት ከባድ እንደሆነ አላውቅም። ማለት ከባድ ነው በጣም ሰው፣ ብር ብቻ የሚያሳድድ ከሆነ በጣም ከባድ ነው። ገንዘብ እኮ በጣም ተራ ነገር ነው። የእውነት የሰው ሕይወት ከብር ጋር የሚያወዳድሩ ሰዎች በጣም ሰርተሽ ማንም ሰው ሰርቶ ሳይበላ ሳያድር አይቀርማ። ዲሃሙን ሻፍታሙኖች ሳትበይ አታድሪም። ግን ያሳዝናል። ብቻ የስደት መጨረሻው ይሄ ነው። በቃ ጤነኛ ስትሆኝ ብቻ ነው የሚፈልጉሽ፣ መምተኛ ከሆንሽ አይፈልጉሽም። ደግሞ አንዳንድ ቤተሰቦችም ሊኖሩ ይችላሉ። ያቺ ሙሉ ጤንነትሽም ታመምሽም፣ እስከ ማንነትሽ የሚቀበሉሽ ሁሉም አንድ ላይ ሆኑ ይችላል። ግን ይቺ እህታችን እንደ ምሳሌ አድርገን እያወራንባት ነው እንጂ ብዙ ቤተሰቦች በእንደዚህ አይነት ሁኔታ የሚያሳልፉ ብዙ እህቶች አሉ። ልጆቻቸው በህይወት ብቻ ስለሄደች እግዚአብሔር ይመስገን ብለው የሚቀበሉም አሉ። ይቺ ደግሞ ገንዘብ የምታሳድድ ሁና እንግዲህ ገንዘብ ስላልወሰደችላት እህቴ አይደለሽም እስከ ማለት ድረስ ደርሳለች ማለት ነው። እኔ በጣም ነው ያሳዘነችኝ ልጅቷ። ያው እኛ ስደት ስንመጣ ሰርተን ከራሳችን አልፎ ከራሳችን መጀመሪያ ለራሳት አትመችም፣ ለቤተሰብ ለእንትኔ ለእንትና ለእንትና እያልሽ ነው የምትኖሪው ግን ደግሞ እንደዚህ አይነት ችግር ሲደርስብሽ ደግሞ ቅስ ምሽን የሚሰብር ከሆነ ከባድ ነው። የእውነት ማንም ሰው ፈልጎ አይደለም የሚያብደው። ጭንቀት ሲበዛብሽ ሳትፈልጊ ፈልጊ በግድ እንትንት ያለሽ እና ልቦና ይስጠን ብቻ የእውነት ለሁላችንም። ልብ ለሌላቸው ልብ ይስጣቸው እግዚአብሔር። ልቦና ይስጠን። ህይወት አንዳንዴ እንደዚህ ናት። በተለይ በስደት ሲመጡ አንዳንድ እህቶች እንደዚህ ህገ ወጥ የሆነ በእንትን ሲመጡ የሚገጥማቸው መጨረሻ ይሄ ነው እና አንዳንድ ጊዜ ቋም ብለን አናስብም። እዚህ መተን ምን ሰርተን እንደዚህ ብለን ምናምን ብቻ ነው የምናስበው እንጂ ነገ ጠዋት ምን ይገጥመኛ ብለን አናስብም። የብዙዎቻችን እንትን ነው እና እንደዚህ አይነት ነገር ሲፈጠር ደግሞ ፈልጋ ወይ እንትን ብላ ያመጣችው ነገር ስላልሆነ እኔ እንጃ። የእውነት ከባድ ነው ብቻ። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን፣ ይጠብቃችሁ። ሁላችሁንም ከክፉ ነገር ይጠብቃችሁ። ለማንኛውም ዛሬ እንግዲህ በጣም ባሳዛኝ ቪዲዮን የመጣሁት ልብ የሚሰብር ነገር ነው። የስደት መጨረሻችን ከባድ ነው ብቻ ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ፣ ሰላም ብዬ ራሱ አልገባውም። በጣም አናዳኝ ማለት ነው። ሰላማችሁ ይብዛልኝ እህት ወንድሞች፣ በስደት ዓለም ያላችሁ በሙሉ ክፉ ነገር አይንካችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላም፣ ፍቅር ተመኘሁላችሁ። ስትገቡ ላይክ እና ሽር ማድረጋችሁ እንዳትረሱ። እወዳችኋለን። ባይባይ